ሰላት ከተበላሸ ግን ሁሉም ነገር ይበላሻል። ሕይወትህ ነው፣ ወንድሜ እህቴ፣ ሕይወትሽ ነው። ሰላት ደምህ ነው፣ አጥንትህ ነው። ያለ ሰላት እኮ ህይወት የለንም። አንድ ሙስሊም ህይወቱ፣ ደሙ በቃ ሙሉም ነገሩ ሰላት ነው። እንደ ውስጥ ያስቡት ዒባዶት፣ አርካን ልእስላም እንመልከት። አርካን ልእስላም ስንመለከት ሸሃዳ ግዴታ ነው፣ ሁሉም ሰው ማለት አለበት። ከሌለ ሁሉም ነገር የለም። ሰላት ሁለተኛው አይደል፣ ምንም ዑዘር የለም። ዑዙር ሁለት ብቻ ነው፣ የተኛ ሰው ሲነቃ ይስገድ። የረሳ ሲያስታውስ ይስገድ። ከዛ ውጪ ቆመ መስገድ አቃተው፣ ቁጭ ብሎ ቁጭ ብሎ አቃተው፣ በጎኑ እያሰበ ምን እያለ ሰላቱል ኸውፍ ተብሎ ጀሃር ላይ ጭምር ሁለት ረካ ሰሓቦቹ እንዲሰግዱ ነቢዩ አለይሂ ሰላቱ ሰላም አንደኞቹ ቡድኖች መሣሪያቸውን ይዘው ጠላትን እየጠበቁ ሌላውን አንድ ረካ እየሰገደ የራሱ ሲፋ አለው ብቻ ሰላቱል ኸውፍ ተብሎ እዛች ቦታ ላይ እንዲሰገድ ከታዘዘ አላህ ተዓላ ሰላም ሆነ ጤነኛ ሆነ፣ በመልካም ቦታ ላይ ሆነ። ደግሞ ሰላትንስ አለመስገድ ምን ማለት ነው? ወንድሞች ሲያስቡት፣ ሰላት ስንሄድም ስንመለስም ደስታ ምንጭ ምናገኝበት ነው። ሰላታችን ላይ እንጠናከረላለሁ። አላህ ሱብሓነሁ ወተዓላ በአግባቡ ሰግደው ነገ የውመል ቂያማ ቀድ አፍላሃ ልሙእሚኑን አለዚነ ሁም ፊ ሰላትም ካሽኡን ካላቸው ባሪዎች እንዲያደርገን አላህን እየተማጠንን በሰላታችን ላይ አደራ እንውንላለው። ሼጣን ስጁድ ባደረጉን ቁጥር ይበሳጫል። ጠላታችን እናበሳጨው። አላህ ስጁድ ባደረጉን ቁጥር ይደሰታል። ወደ አላህ በጣም የምንቀረብበት ሱጁድ ነው ተብለዋልና በጣም